እስከ 95 ብራል ማንኛው ነው የሚቀበተ መስራታቸው አንደኛ ተመራጫ ያደርጋቸዋል። እርፋማ የሚያደርገው ያለው በቢ ቆጣሪ ነው የሚሰራው እስከ ድረስ ይሰራል። ይሄኛው በቀደም ወይም እስከ 8 ሰዓት ድረስ ሳያቋረጥ መስራት ይችላል። አራት ሰዓት ደግሞ ካረፈ በኋላ እንደገና ድጋሚ 8 ሰዓት ድረስ ደግሞ መስራት የሚችልበት አጋጣሚ አለ። ነው ማለት ስፒድ ስላለ ምንም የሚያሳስባቸው የለም። ከዘይቱ ብቻ ሳይሆን ከተረፈ ምርቱ እርፋለን። በጣም ስታንዳርዳቸውን የጠበቁ ማሽኖች ናቸው። ጤና ይስጥልን እንደምን አላችሁ ውድ የትርታ ትርታ ቢዝነስ ሪቪ ቤተሰቦቻችን። ትርታ ቢዝነስ ሪቪ እንደሚታወቀው የተለያዩ ቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም ደግሞ የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ የምንገኘው የተለያዩ ማሽነሪዎችን የምታገኙበት ቦታ ነው። ከእነዚህ ማሽነሪዎች መካከል ደግሞ ለዛሬ ከዝቅተኛ እስከ ከፍተኛ የዘይት መጭመቂያ ማሽኖችን እንዴት መጠቀም ትችላላችሁ፣ ምን አይነት ግብዓቶች ያስፈልጓቸዋልና ሌሎች መረጃዎችንም ወደ እናንተ እናደርሳለን። ፕሮግራሙን በመምራት አብሬያችሁ የምቆየው እኔ ሉካቢድቤል፣ በካሜራ ኤርሚያስ አብሮናል። ለቻናላችን ደግሞ አዲስ ከሆናችሁ ትርታ ቢዝነስ ሪቪውን ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። አብራችሁን ቆዩ። እንግዲኛ በቻናላችን የተለያዩ ማሽነሪዎችን ሪቪው እንሰራለን እና በዛሬ ደግሞ የምንገኘው ዜና ውስጥ የት ነው የምንገኘው የሚለውን ራስን በማስታወቅ ጀምርልን እና ለዛሬ ደግሞ ምን አይነት ማሽነሪ ነው የምናየው የሚለውን ግለጽልን። አብዱላሚድ ይባላል ነው። ዛሬ የምትገኙበት ኪችን ፓወር የሚባል የማሽን ትምጭ ድርጅት ነው። ዛሬ ደግሞ እናሳያችሁ የምንፈልገው የዘይት ማሽኖች አሉ። የተለያዩ ሳይዝ ተለቅ ያሉ ማሽኖች አሉ። እነሱን እናስጎበኛቸው እንችላል። እሺ፣ በጣም ጥሩ አዎ፣ ይታዩኛል። ከዝቅተኛ እስከ ከፍተኛ የዘይት መጭመቂያ ማሽኖች ና፣ እስቲ ከዝቅተኛውን ጀምር ና ስለ ማሽኖቹ ንገረኝ። ትንሿ ማሽን የምንላት እዚጋ ነው። እቺ ማሽን በጣም ቀላል፣ በቤት ውስጥ ኮታሪ የምሰራ ናት። ትንሿት ነው፣ ሁለት መቶ ሀያ ቮልት ባትነው ያላት። በሰዓት እስከ አምስት ኪሎ ድረስ መስራት ትችላለ። ማንኛውም የቅባት እህል አምስት ኪሎ ድረስ መጭመቅ ትችላለች። በቅን ደግሞ እስከ አራት ሰዓት ምናምን ይሰራል። ያው ሳያቋርጥ አራት ሰዓት ድረስ ከሰራ በኋላ የተወሰነ ሰዓት ደግሞ አሳርፎ መልሶ ማሰራት ትችላለች። በሲንግል ፌዝ መሆኑ ደግሞ ቤት ውስጥ ሆኖ መስራት የሚችሉት ያደርጋቸዋል ማለት ነው። በጣም ትንሽ እሱ የሚጠቀም ሰው ይህን ማሽን ማንቀሳቀስ ይችላል። በጣም ትንሽ ናቸው እንትናቸው። እዚህ ጋ የምናየው ደግሞ ያው ከእዚህኛ ትንሽ ቢዝነስ ለመጀመር ለጀማሪ ቢዝነስ እነዚህ ይመከራሉ። እነዚህኛዎቹም የሚሰሩት ሁለት ኪሎ ዋት ናቸው በአነስተኛው ፓወር ማለት ነው። እነዚህ ደግሞ በሰዓት እስከ 15 ኪሎ ድረስ ይሰራል እስከ ስምንት ሰዓት ደግሞ መስራት ይችላል። እነዚህ ከዚኛዎቹ ከፐስታች ከፍ ስለሚል የሰዓት ዩኒት አላችሁ። 8 ሰዓት ሰርቶ አራት ሰዓት ማረፍ አለበት ይሄኛው ማለት ነው። ስለዚህ በዝቅተኛው በዚህ መጀመር ይችላሉ ማለት ነው። ከዛኛው ስናወዳደረው፣ አዎ ጀማሪ ቢዝነስ የሚጀምር ሰው እነዚህ ተመራጭ ናቸው። እዚህ ጋር ደግሞ የምታዩት ከሁለቱም ከፍ የሚል ሳይዝ ያለው ይሄ ነው። ይሄም በቢ የሚሰራው ሶስት ኪሎ ዋት ነው። ያው አነስተኛ ፓወር ነው የሚጠቀሙት። ሁሉም እነዚህ የምታዩት ሲንግል ፌዝ ናቸው። ሲንግል ፌዝ ናቸው። ይሄ ሶስት ኪሎ ዋት ነው የሚወስደው። ያው ከእነዚህ ትንሽ ከፍ የሚል ፓወር ይጠቀማል። ፓወር ሲጠቀም ደግሞ ያው የመስረት አቅሙ ደግሞ ከፍ እያለ ይሄዳል። በዛ ከ20 እስከ 22 የሚደርስበት ታይም አለ ካለ እስከ ድረስ ይሰራል። ይሄኛው በቀን ደግሞ እስከ ስምንት ሰዓት ድረስ ሳያቋርጥ መስራት ይችላል። አራት ሰዓት ደግሞ ካረፈ በኋላ እንደገና ድጋሚ ስምንት ሰዓት ድረስ ደግሞ መስራት የሚችልበት አጋጣሚ አለ። እሺ፣ እንግዲህ እዚህ ጋር ስላሉት ሶስቱ ማሽኖች እየነገርከኝ ነበረ ልዩነታቸውን እና አንድ ሰው ወደዚህ ቢዝነስ ለመግባት ሲያስብ ወይ መጀመሪያው ነገር ትርፋማነቱ ነው እና፣ እስቲ ምን ያህል ትርፋማ ያደርጋል ብለህ ታስባለህ? ይሄኛው ቢዝነስ ውስጥ አንድ ሰው ቢገባ ምናልባት ደንበኞችም ስለሚኖራቸው ይሄንን ማሽን የሚጠቀሙ ከዛ አንጻር እንድትገልጽልኝ ነው። መጀመሪያ ከትርፉ በፊት ያው ጤና ይቀድማል። እነዚህ ማሽኖች አንደኛ ለትርፉ ብቻ የሰራ ለራሱ ዘይት አምርቶ ራሱ መጠቀም የሚችልበት አጋጣሚ ናቸው እነዚህ። ሁለተኛ ደግሞ ወደ ቢዝነስ ገቢ ደግሞ ትርፍን አስበሽ ነው የሚገቢው። ትርፍን ስታሴቢ ደግሞ በእነዚህ ማሽን የመረሽ ትሸጫለሽ። ማንኛውንም የቅባት እህል መስራታቸው አንደኛ ተመራጭ ያደርጋቸዋል። ትርፋማ የሚያደርገ ያ ነው። ሱፋ አለ። የተለያዩ የለብዝም ዘይት ይሰራሉ። የጥቁራት ዘይት ይሰራሉ። የተልባ፣ የሰሊጥ ማንኛውን የቅባት እህል መስራታቸው አንደኛ ትርፋማ ያደርገዋል። የተለያዩ የዘይት ፕሮዳክቶች ታቀርቢያለሽ። ከምግብ ዘይት በተጨማሪ ደግሞ የካስተር የቅባት የሚሆኑ እነሱን መስራት ይችላል። የተለያዩ ፕሮዳክት መጠቀምሽ ትርፋማ ያደርግልሻል። የተለያዩ ዘይት ና ስታ መርሲ ያው ሰው ደግሞ የፈለገው የለውዝ ከፈለገ የሰሊጥ፣ የሚፈልግ ከሆነ የሰሊጥ የተለያዩ አንቺ ደግሞ ወደ ትርፋማ ገቢያለች ማለት ነው። በጣም ጥሩ። የተለያዩ የዘይት አይነቶችን ስለምናቀፍ ትርፋማ እንሆናለን እያልከኝ ነበር። እና ከቅባት አንጻር ምናልባት አሁን የቅባት እህሎች ሀገራችን ላይ ያሉባቸው ዋጋ አለ። እኛ ሀገር የሚገኙበት ዋጋ እና ዘይቱን የምንሸጥበት ዋጋ አንድ አይነት አይደለም። ከዛም አንጻር ሰው ትርፋማ ይሆናል ብለን እናስባለን። ከዘይቱ ብቻ ሳይሆን ከተረፈ ምርቱም አንደኛ ብቻ ነው የሚሰጨው እዚህ ጋ ደግሞ ዌስቴጁንም አንድ ላይ መሸጥ ትችላለች ከሁለቱም ነው ትርፍ የምታገኙ ዌስቴጆቹ ለከብት ለተለያዩ ለእንስሳ ምናምን ስለሚፈልጓቸው ከዌስቴጆቹም ትርፍ አለች እንደገና ደግሞ ዘይቱን ወደ ፕሮዳክት ስታወጭ ደግሞ የተጠራ የራሱ ከሁለቱም ነው የምታገኙት እና አብዛኛውን ሰው ትርፋ የሚያደርገው ከሁለቱም ትርፍ ስለሚያገኝ የዘይት ማምረት ቢዝነስ ያው ተመራጭ ይሆናል ማለት ነው በጣም ጥሩ እሺ ወደ ማሽኖቹ እንመለስና ያው የየት ሀገር ምርቶች ናቸው አሁን እነዚህ ማሽኖች እነዚህ የኮሪያ ምርት ናቸው ምን ያህል ተመራጭ ይሆናሉ አሁ እነዛ አንደኛ በጣም ስታንዳርዳቸውን የጠበቁ ማሽኖች ናቸው ከዛ በተጨማሪ ከሀገር ውስጥ ደግሞ የሚለዩበት ፊትለፊት የምናያቸው ዲጂታል ናቸው። በዲጂታል ኮንትሮል የምናደርጋቸው ፓወር። ሁለተኛ ደግሞ ታይመር አላቸው፣ በታይም ነው የሚሰሩት። ታይም አድጀስት አድርገሽ የሙቀት መጠን አላቸው። ሁሉም የቅባት ሲባሉ የሚጨመቅበት የሙቀት መጠን አላቸው። ያን የሙቀት አማካኝነት እዚ ታይመር አላቸው። ታይመሩ ላይ እንሞላለን። ታይመሩ ሲደርስ ነው ስታርት አድርገን የምናስጀምራቸው። ሁለተኛ ደግሞ እቃነታቸው በጣም አሪፍ ነው ብቻ ሳይሆን ተጨማሪ ስፔር አለ። ስፔር መኖሩ ደግሞ የተለያዩ ችግሮች በሚያጋጥሙ ሰዓት፣ ምናልባት ደንበኞች ብልሽት ቢገጥማቸው መተው የማስተካከል እድሉ ይኖራቸዋል፣ እድሉ አላቸው ስለሚባለ ምንም የሚያሳስባቸው የለም። ስለ ማሽኖቹ ማለት ነው። እሺ በጣም ጥሩ ያው እያነሳልኝ ነበረ፣ ይሄ ማሽን እንዴት እንደሚሰራ እና በምን መልኩ ነው ደንበኞች ይህንን ማሽን መጠቀም የሚችሉት? ቺ ዝጋ በቤት ውስጥ የምንሰራበት ማሽን ናት። መጀመሪያ የምናደርገው ዝጋ ታይመራለህ። መጀመሪያ አሁን ካደረግን በኋላ ታይመራለህ። ታይመርም ሞላለን ዝጋ ታይመርም ከሞላ ታይመሩ የሚሆኑ አሁን ለምሳሌ ሱፍ የምጨምቅ ከሆነ ድግሪ ሴልሺየስ የሙቀት መጠናቸው ማለት ነው። እሱን የሚቆጣጠርልን ታይመሩ የሙቀት መጠኑ እዚጋ እስከ መቶ ሰባ ምናምን ይደርሳል። መቶ ሰባ አጅስት አድርግ እንሞላዋለን። አጅስት አድርገን ከሞላን በኋላ መቶ ሰባ የሚለይ አጅስት የተደረገ ቁጥር እስከሚደርስ እንጠብቃለን። ያ ቁጥር ሲደርስ ፕሮዳክታችን እናስገባለን። ስታርት የሚላለ ስታርት እናስነሳለን። ሴቱን ያወጣል። ያወጣልና ዌስቴጁ ደግሞ በዚህ በኩል ይፈሳል። ስለዚህ ለተለያዩ እህሎች የተለያየ ታይመር ነው የምንጠቀም። የተለያየ ታይም አላቸው የሙቀት መጠናቸው ስላለ በዛ በሙቀት አማካኝነት ታይመሩ እንሞላለን እዚጋ። ስለዚህ መጀመሪያ ሙቀት ካለ ከሞቀ በኋላ ወደ መጨመቅ ይሄዳል። ወደ መጨመቅ ይሄዳል ናቸው። ይሄ ብቻ ነው ፕሮሰሱ ወይስ ሌላ የሚከተሉት ነገር ይኖራል? ምናልባት አሁን ይሄንን ማሽን ከገዙ በኋላ በምን ያህል ጊዜ ወደ መጨመቅ ስራ መግባት ይችላል? በገዙበት አጋጣሚ ወደ እንትን መግባት ይችላሉ፣ መጭመቅ ይችላሉ። ቀላል ነው። የሜንቴናንስ አገልግሎት ደግሞ ስላለ የመጀመሪያ ዞሮ እኛም ጋር አብሮ ቢሆን መስራት ይችላሉ፣ እኛም ደግሞ እናሳያለን። በጣም ጥሩ። እዚጋ የምንመለከተውም ከትንሽ ዋጋ ተመሳሳይ ነው። ትንሽ ካፓሲቲ ከፍ ስለሚል ፓወሩን መጀመሪያ ቼክ ማድረግ አለብን። ሁለት ኪሎዋት የሚሆነው ሌላው እዚጋ የምናያቸው ተመሳሳይ ከዚኛው ጋር ሁለቱም አንድ አይነት የሚቀመጠናቸውን ኮንትሮል እያደረግን የሚሰራበት ናቸው። ተመሳሳይ ናቸው። ወደ ሶስተኛው ኒ ወደ ሶስተኛው ስንሄድ ይሄኛው ትንሽ ከነዝኛዎቹ ለየት የሚያደርገው ምንድን ነው ሀያ ኪሎ ነው በሰዓት የሚሰራው። ያን ሲሆን ደግሞ ሙቀቱ በጣም ከፍ የማለት ደረጃ ይኖረዋል። ያን ኮንትሮል እያደረግን ዚጋንት እንላለን። ያ በተጨማሪ ደግሞ ከኋላ ዚጋ የምንመለከተው አጅስት ማድረጊያ ነው። ዘይቱን በደንብ እስከ መጨረሻው ድረስ ከእህሉ ጋ ለይቶ የሚያወጣለን ዚጋ አጅስት ስናደረገው ነው። እዚጋ በደንብ አጅስት ካደረግ ነው ከፊት ለፊት ወስቴጅ በሚወጣበት ሰዓት ወስቴጁ ደረቅ በሆነ ጥሩ ዘይት እያገኘ ያለው። አንዳንድ ጊዜ ወስቴጁ ጋር ዘይት ተቀላቅሎ የሚወጣ እዚህ አጀስት ካልተደረገ ዘይቱ ጋር ስለሚወጣ፣ ስለዚህ ጥሩ መሆኑን የምናውቀው ደርቆ ሲወጣ ደርቆ ሲወጣ፣ የሚወጣው ዌስቴጅ ደረቅ ከሆነ ምንም ዘይት የለውም፣ ዌስቴጁ ማለት ነው። ኦልሬዲ ሙሉ ዘይቱ ወጥቶልናል ማለት ነው፣ እዚህ አጀስት የምናደርግ ከሆነ ማለት ነው። ስለዚህ ልዩነታቸው ምን የሚሆነው እዚህ ጋር አጀስት ማድረግ ማለት ነው። ለቢዝነስ ደሞ ተመራጭ የሚሆኑት እነዚህ ናቸው። እነዚህኛው አንጻር ይሄኛው ከሚሰራበት ሰዓት አንጻር ከሚሰራው ካፓሲቲ አንጻር እስከ 20 ኪሎ ስለሆነ የሚሰራው ለቢዝነስ ተመራጭ የሚሆኑት እነዚህ ናቸው። ሌላ እዚህ ጋር የሚናያቸው አለ። ሁለተኛ ደግሞ ከሰራን በኋላ በማንኛውም ሰዓት ሶስቱንም ማጽዳት አለብን፣ ጽዳት ይፈልጋል ይፈልጋሉ ያን የምናደርገው ደግሞ የራሳቸው እዚህ ጋር የሚከፈቱ እንትኖች አሉ አሁን ይህ ይከፈታል ከላይ ያለውን አንስተን ወደዚህ ይገለበጣል እና ውስጥ ላይ አለ እሱን አውጥተን ማጽዳት አለብን በማንኛውም ሰዓት ሰርተን ስንጨርስ ፈተን ውስጥ ላይ ያለውን አጽድተን እንገጥማለን ሌላ እንደገና ሁለተኛ መጭመቅ እንችላለን በጣም ጥሩ እንግዲህ ስለ ሶስቱም አብራርተህ እየገለጽክልኝ ነበር እና እስኪ ስለ ዋጋቸው ደግሞ እናንሳ እና ከዝቅተኛው ጀምረን በምን ያህል ዋጋ ይህንን ማግኘት ይችላሉ እናንተ ጋር የእኛው እስከ ዘጠና አምስት ሺ ብር አለ በትንሿ በቢቆጣሪ የምትሰሩት ቤት ውስጥ ለሚሰራ ሰው 95 ሺ ብር አለ። በእነዚህ ደግሞ 280 ብር አለ። ከፊት ደግሞ ለቢዝነስ ለሚሰራ ደግሞ 300 ብር እስከ ከፍተኛ 300 ብር የሚደርስ በጣም ጥሩ። ከአንድ ኪሎ ግራም ምን ያህል ሊትር ዘይት ማግኘት ይቻላል? ከአንድ ኪሎ የቅባት እህል ከ35 ወይም ደግሞ እስከ ጥሩ የቅባት እህል የሚሆነ እስከ 40 ድረስ ይወጠዋል። 40 ፐርሰንት ድረስ ይወጠዋል ከአንድ ሊትር ማለት ነው። ከአንድ ሊትር ምን አይነት የቅባት እህሎችን ማንሳት እንችላለን? ምናልባት በዚህ መሰራት የሚችሉ ጥቁር አዝሙድ አለ፣ ሰሊጣ አለ፣ ሱፍም እነሱን ብንጠቀማቸው ከአንድ ኪሎ ከ35 እስከ 40 የሚደርስ ፐርሰንቱ የተጣረ ዘይት ይወጠዋል። ጋሪ ወስቴጅ ነው። በወስቴጅም ደግሞ መጠቀም ይችላል። እንዳልከኝ ለምን ነው መቀነባበሪ ለምን ነው መቀነባበሪ በስም ተጠቀምበት። እሺ በጣም ጥሩ። አሁን ደግሞ እስቲ ዘይቱ ተጨምቆ ወጣ፣ ከዛ በኋላ ያለውን ነገር እንዴት ነው የሚሆነው? ገበያ ላይ አሁን ላይ ዘይት ያለበት ሁኔታ ምን ይመስላል? አንድ ሰው ወደዚህ ቢዝነስ ሲገባ ወደ ገበያ ለማውጣት ያው ፓኬጂንግ አንዱ ችግር ነውና ያንን እድል የሚያገኙበት አጋጣሚ አለ ምናልባት እናንተ ጋር? ኦኬ ማሽኖቹን እኛ ጋር በሚገዙ ሰዓት ፓኬጂንግ የሚሰሩ አሉ፣ እነሱ ጋር ኮንታክት እንፈጥርላቸዋለን። እንደገና ሁለተኛ ፕሮዳክት የሚፈልጉ ከሆነ ደግሞ ያንን የምናመቻችበት እድል ይኖራቸዋል። ስለዚህ እናንተ ጋር ማሽኑ ብቻ ሳይሆን ከማሽኑ በኋላ ዘይቱ ካመረቱ በኋላ ገበያው ላይ እድል ያገኛሉ። እድል ያገኛሉ ወደ ገበያውም እድል አለ። እንደገና ፕሮዳክት የሚፈልጉ ፓኬጅ የሚፈልጉ ከሆነ እነሱንም እድል የምናመቻችበት እድል ሌላኛው እንግዲህ ሰዎች ማሽነሪ ሲገዙ ትልቁ ችግር የሚሆነው መለወጫዎችን ማግኘት ነው፣ በተለይ ማሽኖቹ በሚበላሹበት ጊዜና እናንተ ጋር አንድ ማሽን ይሄ ማሽን ለምሳሌ ቢበላሽ መለውጫዎችን ማግኘት ይችላሉ ወይ? እናም ደግሞ ዋስትናስ አለ ወይ? እኛ ድርጅት ላይ አንደኛ ተመራጭ የሚያደርገው ምንድን ነው? አንድ ቀ ስገዢ በኋላ የመበላሽ እድል ምናልባት ቢኖረው ስፔር መኖር አለምድ ነው። እኛ ጋ የማንኛው ማሽን እቃዎች ስፔር አለ፣ በማንኛውም ሰዓት መተው ማግኘት ይችላሉ። ጋራንት አንድ አመት ድረስ አለ። አንድ አመት ውስጥ ያው ሰርቪስም ከፈለጉ በማንኛውም ሰዓት መተው የሚያገኙበት እድል ይኖራል። በጣም ጥሩ ምናልባት ይሄንን ማሽነሪ ቅድም እያሳየ ነበር እንዴት ማስራት እንደሚችሉ ውስጡ ያለውን ነገር ደግሞ በዝርዝር ግልጽ እንዲሆን ማየት ብንችል መጨረሻ ላይ ከሰራን በኋላ ይህን ማጽዳት አለብን የምናጽደው መጀመሪያ ከላይ ያለውን የፕሮዳክት የሚጨብርበትን እናነሳለን ከዛ እዚጋ ቡለኖች አሉ እነሱ እንከፍታለን እዚጋ በዚህ መልክ እንፈታለን ከፈተን በኋላ ይህን ወደላይ እናነስዋለን ለማጽዳት ማለት ከዛ ምንድን የምናደርገው ፕሮዳክት የሚገባው እዚጋ ነው ይህን መጀመሪያ ባዶ መሆኑን አይተን እዚጋ እናጽዳለን ይሄ ይፈታል ይከተፈታ በኋላ የዛ አይነት ይወጣል ዘይቱ የሚሰራበት ስለሆነ ማለት ነው። ይህን የራስ ብሩሽ አለ ይሄን አጽድተን መልሰን እንገጥማለን። መልሰን ከገጠም በኋላ በደንብ መታሰሩን ቼክ እናደርጋለን። ቼክ አሪፍ ከዛ ኢንከ ላይ ያለው እንደገና ወደታች እናመጣዋለን። በምን ያህል ጊዜ ውስጥ ማቅጣት አለብን ማለት ነው? ተመራጭ የሚሆነው ያው በሰራን ሰዓት ስምንት ሰዓት ወይም ደግሞ መጨረሻ ላይ ስቶፕ ሲናደርግ በዛ ሰዓት ይመረጣል። ምክንያቱም እዚሁ ላይ የሚቆይበት ከሆነ እዚህ ጋር ዘይት የሚያወጣበትን ይደፍነዋል። ያ ከደረቀ ደግሞ ሁለተኛ በምንሰራበት ኮንሰርት ስንጨርስ ምንጊዜም ስዳት መጠበቅ አለብ። በጣም ጥሩ ሌሎቹ እዛ ጋር ያሳየኝ ለማስዳት እንት ነው የምናደርግ። እነዚህኞቹም ደግሞ በጣም ቀላል ናቸው፣ ተመሳሳይ ናቸው። ከላይ ያለውን ከፍተን ሁሉምንም አውጥቶ ማጽዳት እንችላለን። ስለዚህ የሶስቱ ማሽን ልዩነት ያን ያህል አደለም ማለት ነው። ከፓስቲ አንጻር ነው እንጂ በቃ የሳይዝ አንጻር ነው እንጂ ሁሉም ተመሳሳይ ናቸው። በጣም ጥሩ እንግዲህ ጥሩ ቆይታ አድርገናት ለዘይት መጥመቂያ ማሽኖች በተለያዩ አማራጮች ዘርዘር አርገ መረጃዎችን ነግረናልና እኛም ደግሞ እነዚህ ማሽነሪዎች በተለያዩ አማራጮች እናንተ ጋር እንደሚገኙ መረጃ ሰምተናል። መጨረሻ ላይ ማለት የምትፈልገው ነገር ካለ ድብል እዚጋ የምንመለከታቸው ማሽኖች ያው ቢዝነስም ለመጀመር ወይም ደግሞ ሰውየው ራሱ ቤት ውስጥ አምርቶ ለመጠቀም ጥሩ የዘይት አቅርቦት ለማግኘት ያው ተመራጭ የሚሆኑ ማሽኖች ናቸው። ከዛ በተጨማሪ ደግሞ ትርፋማም ሊያደርጉ የሚችሉ ለቢዝነስም ከሌላም ነገር የምንጠቀምባቸው ማሽኖች ናቸው። እሺ፣ በመጨረሻ እናንተ ማግኘት የሚፈልጉ ሰዎች በምን መልኩ ሊያገኟቸው ይችላሉ? አድራሻቸው የት ነው? መካኒሳ አረቅ ፋብሪካ አዋሽን ፊትለፊት ነው ያለ ነው። ስልክ ቁጥር ኮንታክት ማድረግ ይችላሉ። እሺ፣ ስለነበረን ቆይታ በድጋሚ አመሰግናለሁ። መልካም እንደ ተመለከታችሁት በዛሬ ፕሮግራማችን ላይ እዚህ ፊት ለፊት የምትመለከታቸውን የዘይት መጭመቂያ ማሽኖች ከዝቅተኛ እስከ ከፍተኛ ዋጋቸው ምን ያህል ነው፣ እንዴትስ መጠቀም እንችላለን የሚለውን ሙሉም በዝርዝር መረጃ ሰጥተናችኋል። የዛሬ ፕሮግራማችን እኛ ዛሬ ይህንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።